ምንም በስጋ ብትለየንም፣ በመጨረሻው ቀን መለከት በሚነፋበት ቀን በዚያ እናገኛታለን። ወይ ወደ ጌታ ስንሄድ፣ ወይ ደግሞ ጌታ ወደ እኛ ሲመጣ የምናያት እህታችን ምቶ በዚህ እንጽናናለን። ደስ የሚለው ነገር እሷ የሄደችበትን ታውቃለች። እሷም የሄደችበትን እኛም እናውቃለን እና እግዚአብሔርን ስለዛ እናመሰግናለን። የሞትን ሞት አልሞተችም። በስጋ ብትለየንም በሰማይ ቤት ግን የምናገኛት እህታችን ና ነው የምትቀጥለው። አው በእርግጥ በስጋ ሰው መለየት ያሳዝናል። በተለይ ደግሞ በጣም በብዙ የተለፋላት እህታችን ነች። ብዙ ብዙ ሰዎች ለሷ ጸልየዋል፣ ብዙ ቃትተዋል፣ በገንዘባቸው እሷን ለማዳን ተሯርጠዋል። ብዙ ብዙ ነገሮች ሆነዋል ግን በአንድ ነገር እንጽናናለን። የዘላለምን ሞት አንሞትም። በስጋ ብንሞትም በሰማይ ቤት ግን ነፍሳችን ሕያውና ትኖራለች ምክንያቱም ሕያውን ክርስቶስን ሁላችንም ስለያዝን እና በዚሁ አጋጣሚ ማወቅ ያለብን የምንሄድበትን ቦታ ለማናውቅ ሁሉ፣ ዝም ብለን ለምንኖር ሁሉ መሄጃችን እናስተካክል። መሄጃችን ጌታ ያውቃል ብለን ምን ተወው ነገር አይደለም። በምድር ላይ ስንኖር የምድራዊ ህይወታችን ድንኳን ነች፣ ጊዜያዊ ነች። ትክክለኛው ቦታችን ሰማይ ነው። ትክክለኛው መኖሪያችን ሰማይ ቤት ነው። አሁንም ቆም ብለን እናስብ። ወዴት ነው ስሞት የሚሄደው? እግዚአብሔር ያውቃል። ከሶስት ደቂቃ በኋላ እኔን ላታገኙ ትችላላችሁ። ማናችንም ላንተያይ እንችላለን። በእንቅፋት ምንሞት፣ በትንታይ ምንሞት ሰዎች ነን ግን ማንን ይዘን ዋስትናችን ማን ነው የእውነት አሁን ብሞት እግዚአብሔር ዘንድ እገባለው ወይ መንግስተ ሰማያት እገባለው ወይ የሚሰጠው ጸሎቴ ነው ምክንያቱም ብዙዎቻችን ናቃልና ሌሎችም በሌላ እምነት ውስጥ ላላችሁም ሰዎች ይህን ድፍረት እንዲሰጣችሁ ይህንን ጌታ እንድታገኙ ጸሎቴ የምኞቴም ነው እህታችን በስጋ የምናጣትም ነገ በሰማይ ቤት የምናገኛት ይሆናል ይሄን ማለት ነው የምፈልገው ሶፊ ግን፣ በጣም አስደንግጦናል። የሞታ ነገር በጣም አስደንግጦናል። ብዙ ነገር የሚጣበቅበት ነበር፣ ግን እግዚአብሔር በነገር ሁሉ አዋቂ ነው። እግዚአብሔር ይመስገን በመልካም ሆኗል። መልካም። እንግዲህ ያው ቢኒ እንግዲህ ወንድማችን ቢኒ በጣም ለእውነት ለልባችን የሚሆን ነገር እግዚአብሔር በሱ በኩል ተናግሮናል። ስለዚህ ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔር እናመልካለን ነውና ዛሬ የምርጫ ቀን ይሆንላችሁ ማለት ነው። በመረጣችሁት ነገር እንዲሆን ነው ያለ ሀሳብ። ቤትራም ሀሳብ ካለ መቀጠል ትችላለህ። ይሰማል። አዎ፣ መተሀል እሺ። ያው ተናግራችሁታል እናንተ። እንደዚህ እንድናገር የሚያደርገን መጽሐፍ ቅዱስ ነው። እህታችን ወደ አገለገለችው በህይወት እያለች ወደ አመነችው ጌታ ነው የሄደችው። ይሄ ደግሞ በመጽሐፍ ቅዱሳችን ጳውሎስን በፊልጵስዩስ መጽሐፍ ምዕራፍ አንድ ላይ ቁጥር ሀያ ሶስት በእነዚህ በሁለቱ ጨነቃለሁ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ይሄ ከሁሉ ይልቅ እጅግ የሚሻል ነውና ብሏል። ስለዚህ ከየትኛውም ነገር የሚሻል ወደ ጌታ መሄድ ነው። ሶፊ ቅድም እንዳለው በስጋ መለየቷን ያሳዝነን። እህታችን ስለሆነች ብዙ ስለተለፋላት ብዙ ስለተደከመላት ስለጸለይን ስለሷ አንዳንዶችም ገንዘብ ስለሰጡ ብዙ ዋጋ ስለከፈሉ ከዛ የተነሳ እንደ ሰው አዝነናል። ይሄ ደግሞ በመጽሐፍ ቅዱሳችንም ያለ ነው። ቅዱሳን በተለዩ ጊዜ ወንድሞቻችን በመጽሐፍ ቅዱስ ውስጥ አዝነዋል እንጂ እህታችን ሄደችው ወደ ጌታ ነው። እስጢፋኖስም እየተወገረ እኮ ጌታ ኢየሱስ ወይ ነፍሴን ተቀበል ብሏል። እምነት ማለት ይሄ ነው እንጂ እግዚአብሔር ያውቃል ማለት አይደለም። ስለዚህ እኛ በእርግጠኝነት እንድንናገር ያደረገን የቀመስነው እውነት ነው፣ የተቀበልነው እውነት ነው። ስለዚህ እህታችን እርግጠኛ የሆነ እንድንናገር ያደረገን ወደ ጌታ የሚሄደው አምነው ሞቱ እንዳለው ጳውሎስ አምና ስለሞተች ነው ጌታ ኢየሱስ። ስለዚህ ያው በተፈጠረው ነገር እንደሰው አዝንናል፣ አምንናል። እህታችን ወደ ጌታ እንደሄደች ማለት ነው፣ አውቀናል ወደ ጌታ እንደሄደች። ስለዚህ ነብሷ እንደተማረ እናውቃለን። እሱን ኮሜንት ለእናንተ አድርጉት፣ የእናንተ ወገን የሆነ በስጋ ሲለያችሁ ነው ነፍስ ይማር ማለት ትችላላችሁ። እኛ ግን ወደ ጌታ እንደሄደች እርግጠኞች ስለሆነ አባቶቻችን ሐዋርያት በምድር ሆነው ወደ ክርስቶስ እንደሚሄዱ ስለተናገሩ ይሄ ደግሞ በመጽሐፍ ቅዱሳችን የማይሻር የእግዚአብሔር ቃል ምን ስለማይል ስለማይሻር ስለማይለወጥ እርግጠኛ ትክክለኛ ስለሆነ ይህን በድፍረት እንናገራለን ማለት ነው። ስለዚህ እህታችን ወደ ጌታ ነው የሄደችው እኛም ደግሞ ወደ እሷ ስንሄድ ወይ እሷ ወይ ጌታ ሲመጣ ደግሞ እንደምንገናኝ የዘንባባ ዘንጣፊ ይዘን በበጉ ፊት እንደምንዘምር እርግጠኞች ነን። እሱን ደግሞ እንግዲህ እናየዋል። ስለዚህ ይህ ነው መናገር ምፈልግ። ለቤተሰቦቿ መጽናናት ይስጥ፣ ለወዳጅ ዘመዶቿ እግዚአብሔር መጽናናት ይስጥ። አዘንተኞችን የሚያጽናና የእግዚአብሔር መንፈስ ነው እግዚአብሔር ነው ሰዎችን ማጽናናት የሚችል። ከሁሉም ነገር በላይ አልፎ ልብን መደገፍ የሚችል እግዚአብሔር ነው። ስለዚህ አጽናኝ የሆነው መንፈስ ቅዱስ ስለማጽናናት ስለሚችልበት፣ ማጽናናት ማለት ደግሞ ጌታ መንፈስ ቅዱስ አይዞሽ፣ አይዞ፣ አይዞ ሳይሆን ከዛ ቤተሰቦቿ ወዳጅ ዘመዶቿ ካሉበት ሀዘን ማውጣት ስለሚችል፣ ጌታ አቤቱ እንዳለ ዳዊት ለልቤ እንደ መከራዋ ብዛት ማጽናናት እጅግ በዛ እንዳለ፣ እንደ መከራው ብዛት ከዛም በላይ አልፎ ማጽናናት የሚችል አምላክ ስላለ፣ መንፈስ ቅዱስ አጽናኝ ስለሆነ እግዚአብሔር እንዲያጽናናቸው ጸሎቴ ነው። ወዳጅ ዘመዶችን ልባቸውን እንዲጠብቅ እንዲደግፍ ጸሎቴ ነው። መንፈስ ቅዱስ ደግሞ ይህን እንዲያደርግ ደግሞ እኔም ጸልይላችኋለሁ። ስለዚህ እዚህ ያላችሁ ከታችም ከላይም፣ በአለም ዙሪያ በየትኛው ምድር ያሉ ወዳጅ ዘመዶችን እግዚአብሔር አምላክ መንፈስ ቅዱስ መጽናናት ይምስጥ ማለት ፈልጋለሁ። የጻድቅ ሞት በእግዚአብሔር ፊት ምን ያለ ነው? የከበረ ነው። ስለዚህ የጻድቁን ሞት እኔ ልሞት ብሏል? በላም በዚህ እህታችን ወደ አገለገለችው ጌታ ሄዳለች። ይሄ ደግሞ እጅግ የሚሻል ነው። ብትኖር ጳውሎስ እንዳለው በስጋ ጥቅም አለ፣ ብትኖር ታገለግለው ነበረ፣ ብትኖር በቃ ጌታን ደስ ታሰኝ ነበረ። ጌታ ግን የፈቀደውን አድርጓል። የእሱ ናት፣ የማንም ስላል አይደለች፣ የእሱ ናት። ጌታ የወደደውን አድርጓል። ይሄ ደግሞ በእግዚአብሔር ቁጥጥር ውስጥ ነው። እግዚአብሔር እኛን ነብስ ምን ስለሚያደርግ ስለሚጠብቅ እኛ በዋጋ የተገዛ ሕዝቦች ስለሆነ ሳይጣን በእኛ ላይ ምንም ማድረግ አይችልም። ከኢዮብ ጋር እንኳን ተወራርዶ ሳይጣን በመጣ ጊዜ እግዚአብሔርን ጠይቆ ነው ወደ ዮብ ይሄደ። እንደዚህ እንዳትነካ እንደዚህ ያድርግ እንደዚህ እንዳትነካ እንደዚህ አድርግ እያለ ሳይጣንን እናስፈቅዱ በመጽሐፍ ቅዱሳችን እንኳን ማለት ነው። ስለዚህ በእኛ ላይ ሳይጣን ስልጣን የለውም። ለምን ሲባል የጌታ ነ በዋጋ ስለተገዛ እህታችን የእግዚአብሔር ፍቃድ ሁኖ ወደ ጌታዋ ሄዳለች። ይሄ ደግሞ የማን ፍቃድ ነው? የእግዚአብሔር ፍቃድ ነው። ስለዚህ ነው መናገር የምፈልግ። መጽናናቱን ይስጣችሁ፣ መጽናናቱን ይስጣችሁ። ብሩክ ናቸው። አሜን። እግዚአብሔር ለሁሉ መጽናናት ሐሳብ ያለው ሰው መውራት ይችላል። ቀጥሌ ብዬ እሺ በሶቪን ቴንክ ዩ ስላስገባኝ ሁላችሁንም ሰላም ብያለሁ። በሆነው ነገር በጣም በአዝንም፣ አት ሴም ታይም ደግሞ የዘላለም እረፍትና ህይወትም ስለሚሆንላት በጣም ደስ ይለኛል። ከባድ መጨነቅም መምም ሀዘንም በሌለበት ነው ሄደችውና ወዳከበረች ወደ ዘመረችለት እና ወዳገለገለችው አባቷም ጌቷም ነው ሄደችው። ያ በጣም ደስ ይላል። የምንተራተርበትም ምንም አይነት መጨረሻ አይደለም። እህታችን ያላል እና በነበርንበት ጊዜ ሁሉ መዝሙሮቿ በተለያየ ነገር ተባርከናል። ትቢዋንስት በቤተሰቧም ሳይሆን በመላው ዓለም የምትወደድ እህት ናት፣ እና ደስ የምትል ጌታን በብዙ ያገለገለች በቀልቧ ወደ ጌታ የሚያይና አፏም ጌታን ከመጥራት የማያቆም እህት ነበረች። ትቢያዋንስት እና የሆነው ነገር ትቢያዋንስት ያሳዝናል። ለቤተሰቧም ለሚወደዋትም ለእህት ወንድሞቿም የተለያየ ሀገር ላሉት ሁሉም እግዚአብሔር መንፈስ ቅዱስ እንዲያዝናናቸው ጸሎቴም ምኞቴም ነው። አተሴም ታይም ደግሞ ለእኛም እዚህ ውስጥም ላላችሁ ነቨር ነው የመጨረሻችን ቀን መች ሊሆን እንደሚችል እና ዮሐንስ ላይ እንደተናገረው ትንሳኤ ህይወትም ቢሞት እንኳን የዘላለም ህይወት እንዳለ አረጋግጦ ነብሮናል። ዮሐንስ ሦስት አስራ ስድስት አረጋግጦ ነብሮናል እና ይኖረዋል ሲሆን አለው ብሎ ነው የነገረን እና የመዳኛ መንገድ ና ህይወትም መንገድም እውነትም አድርጎ የሰጠን አብ አባት አንድ ልጁን ነው እና ለዛም ነው ምድር ላይ የሆነ እርግጠኛ የሆን አጠራጥሮ የሄደ አባት አይደለም ያለን፣ አረጋግጦ ነው የነገረን በእኔ መኑ ህይወት አላችሁ ብሎ ነግሮናል። ሬዲ እና እናንተ ማያምልጣችሁ እርጋታ አለን። ምድር ላይ ሆነን ፕሬሸር እናውቃለን። አሁን ብንሄድ እንኳን መጨረሻችን እናውቃለን። እና እህታችንም ከኛ መለየቷ ነው እንጂ የሚያሳዝነው መጨረሻ፣ በፍጹም አያሳዝነን። በፍጹም እረፍት ነው ያላት፣ እረፍት ነው ያላት የተራበችውን ጌታ ስለምታገኝ በጣም ደስ ይለናል። ትቢያ አነስተኛ አማኞች እና ለእናንተም ሚያ ምልታችሁ ማለት ወዳለሁ ለሚወደዋት እዚህ ሆኖ ለሚሰሙና ለሚያዳምጡን ጸሎታችንም ነው እግዚአብሔር አምላክ እንዲያበረታችሁ ይህን ነገር እያሰባችሁ እንድትጽናኑ በጽጋ በትርቅም ከባድ ቢሆንም እግዚአብሔር አምላክ ደግሞ ሰውን ልብ እንዴት አድርጎ ማሻለድ ያለበት ራሱ ያውቃልና እግዚአብሔር አምላክ ሁሉንም እንዲፈውስ ባሉበት ጥንካሬና ጉልበት እንዲሆናቸው ምኞቴም ጸሎቴም መልእክቴም ነው። ሁላችሁንም ወዳለው እግዚአብሔር አምላክ ይባርካችሁ። አመሰግናለሁ። ቴንክ ዩ ሶፊ ስለሰጠኝ እዚህ እግዚአብሔር ዘመናን ባርክ። ትክክለኛና መልካም መሆን ነገር ነው ያስተላለፍከው። እንግዲህ እህታችን ኤሚ ራሷ ለጌታ ስታ ስታገለግል ነበረ ከዛም በኋላ ያው ለሰው ልጅ ሁሉ ወደማይቀረው ወደምትናፍቀው ጌታዋ ሄዳለች እና በዚህ ውስጥ ግን ሁለት ነገር መናገር እፈልጋለሁ። የመጀመሪያው ነገር ቅድም ወንድማችን ኤቪ ተናግሩታል። መጽሐፍ ቅዱሳችን ሞት የለም አይልም፣ ሞት አለ ይላል። ግን ከሞት በኋላ ላለው ህይወት ደግሞ አንድ ዋስትና እንዳለን በተለይ ለምናምን ሰዎች መጽሐፍ ቅዱስ ይነግረናል እና ከሞት በኋላ ህይወት የሚባላለ የዘላለም ህይወት እና የዘላለም ሞት የሚባላለን ብዙ ጊዜ እንናገረዋለን፣ ብዙ ጊዜ እናወረዋለን። እንግዲህ አሁን ደግሞ ህይወታችን ላይ በተግባር ይመጣል ማለት ነው። ከሞት በኋላ ከስጋዊ ሞት በኋላ የዘላለም ህይወት የሚባላለን እና አሁን እህታችን ኤሚ የሄደችበት የዘላለም ህይወት ኢየሱስ ክርስቶስን የግል አዳኙ አድርጋ አንተ ሞተልኛል፣ ስለ ኔ ኃጢአት መስቀል ላይ ሞታል። ስለዚህ ይሄንን አምናለሁ ብላ የህይወቷ ጌታና መድኃኒት አድርጋ ስለተቀበለች ወደ እርሱ እቅፍ ነው የምትሄደው እና ወደ ዘላለም ሞት አታሄድ ማለት ነው፣ በእርሱ ስላመነች። ይሄንን ስናስብ እንጽናናለን፣ ይሄንን ስናስብ በሱ እንጽናናለን ማለት ነው። ከዚህ በተረፈ ግን እንደው ይሄ የሚከለ ነገር ይኖራል ብዬ ስለማላስብ፣ ቅድም ወንድማችን ኤቤ እያለ ነበረ። በህይወታችን ምን እንደሚፈጠር አናቅም። ሁላችንም ሰልፍ ላይ ያለ ነው፣ ረድፍ ላይ ያለ ነው፣ የሞት ሰልፍ የሞት ረድፍ ላይ ያለ ነው እና ሁሌ እንደምናገር ከአምስት ደቂቃ በኋላ በህይወታችን ምን እንደሚፈጠር አናቅም እና ይህንን ነገር እንድታስቡበት ወገኖች ያደራላቸዋለሁ። እዚህ ውስጥ ያላቸው ሦስት መቶ ሰላሳ ሰዎች ይሄን ቃል ሰምታቸዋል። ይሄን ቃል እንድትሰሙ ነው ክርስቶስ የሚፈልገው። መዳን የሚገኘው በኢየሱስ ነው። ማምለጥ የሚገኘው ቀድሜ የነገርኳችሁ የዘላለም ህይወት የሚገኘው በክርስቶስ ኢየሱስ ነው እና ይህንን ህይወት ለማግኘት ክርስቶስ ኢየሱስን የህይወታችሁ አዳኝና ጌታ አድርጉ። ላለሁ በዚህ እድለኛ ናት፣ ኢየሱስን ስላወቀች ማለት ነው። ወዳጆቿ እንግዲህ፣ ነገ እሷን መሰናበት የምትፈልጉ ተነግሯል ብዬ አስባለሁ ነገ ከጠዋቱ ሶስት ሰዓት ጀምሮ ቦሌ በሚገኘው ይጎ ቤተክርስቲያን ወዳጆቿ፣ ቤተሰቦቿ፣ አገልጋዮች፣ የተከበሩ እንግዶች በተገኙበት አሸኛኘት ይደረጋልና በዚያ እንድትገኙ አደራላለው። ሁላችውንም ኢየሱስ ክርስቶስ ይወዳቸዋል። በመጨረሻም እናንተ ደካሞች፣ ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም ማሳርፋቸዋለሁ የሚል እግዚአብሔር ቃል አለና ይሄ ቃል መጽናኛ ቃላችን ነው። ማንም በተለያየ ሁኔታ ውስጥ ያለ ሸክም የከበደ ሁሉ ወደ ኢየሱስ ክርስቶስ ይምጣ። ኢየሱስ ክርስቶስ ረፍት ይሰጣል። ተባረኩ። ሐሳብ ያላችሁ ተናገሩ። እህታችን ሁላችንንም ማስነረት ነፍሷን በጽድቅነት ያኑረው። እናም አሁን ላይ ብቻ የምሬን ነው የምላችሁ፣ ቢዲ አብርቼ ያለቀስኩ ቢሆን ደስ ሲሌ ነበረ። ያ ምንም ዋጋ የለውም እና ፈጣሪ ነፍሷን ከደጋጎች ከአብርሃም እና ከኢሳቅ ያደርግልን። ወላሂ ማለት የምችለው ነገር ይህንን ብቻ ነው። በጣም ልብ ሰባሪ፣ አዘንም እግዚአብሔር ያጽናናል። ሀሳብ ያላችሁ እነዚህ ማነስ ሲና ከጥሎ ሀሳብ ካላችሁ ሰላም ይብዛላችሁ ቅዱሳን። እንደምንቆያቸው ዛሬ በእህታችን በስጋ በመለየት እጅግ በጣም አዝነናል። ልባችን ተሰብሯል። ነገር ግን ለአንድ አማኝ አንድ ተስፋ አለ። እሱም ክርስቶስ የተባለ የዘላለም ተስፋችን የሆነ አምላክ ስላለ በሱ እንጽናናለን። መጽሐፍ ቅዱስ ላይም ሲናገር ወደ አባት ሄዳለሁ ስፍራ አዘጋጅላቸዋለሁ ብሎ እንደተናገረ ወደ ተዘጋጀ ስፍራ ቅዱሳን ስለሚሄዱ ከእግዚአብሔርም ጋር ለዘላለም ስለሚሆኑ የማይቋረጥ የዘላለም ተስፋ ያለን ሰዎች ስለሆንን በዛው እንጽናናለን። ነገር ግን እህታችን በእውነቱ ከኛ ጋር እግዚአብሔርን በማምለክ በማገልገል ከአንድ ቤቷ የሚወጣው የዝማሬ ቃል ብዙዎች በዝማሬዋ ተጽናንተዋሉ፣ ተደግፏሉ። የብዙ ቤት ተሰርቷል። የማያልቅ የዘላለም አሻራ በመካከላችን አስቀምጣለች። ምድር ላይ ሰው የሚኖረው የማንም ህይወት ቢሆን ያው የተገደበ ነው። አንድ አዋቂ ሰው ሲናገር የሰማሁት ምንድን ነው፣ ምን ያህል ዘመን ኖርን ሳይሆን በምንኖርበት ጊዜ ምን ያህል ትክክለኛ የሆነ ነገር ሰራን በሚለው ቤታይ ጥሩ ነው እና በአጭር ጊዜ ውስጥ በጣም ለዘላለም የማይፋቅ ስራ የሰሩ ሰዎች አሉና ይታችን በዝማሬ አገልግሎት ለብዙ ሰው መጽናናት ምክንያት ሆናለች። አገልግሎቷ በመካከላችን አለ። በስጋ ስለተለየች እጅግ ልባችን አዝኗል። ሰውነቴ የተንቀጠቀጠ ነው እውነት። በዚህ በመካከላችን ሆኜ ሳወራ እና ሳወራ ብቻ እግዚአብሔር ለዋላዊ ነው፣ የወደደውን አድርጓል። እንግዲያውስ ምን እንላለን? በሱ እንጽናናለን፣ እንበረታለን እና ይህን ነው የምለው። ቀጥሎ መናገር ትችላላችሁ? ነገሩን ሰላም በየለው እግዚአብሔር ጸጋና ሰላም ይብዛላችሁ። ያው እንግዲህ እንደ ሰው ሁኔታችን በስጋ በማለፍ ሁላችንም አዝነናል። ያሳዝናል ግን ደግሞ ወደ አገለገለችው አምላክ ወደ እግዚአብሔር ነው የሄደችውና ወደ የተሻለው ቦታ ነው ይሄደችው። እህታችን በክርስቶስ ሕይወት ያገኘች የት ነች። እና ከዛ የተነሳ ወደ ምትወደው ወደ አገለገለችው ወደ የተሻለ ቦታ ነው የሄደችው። በዚህ ደስ ይለናል። እግዚአብሔር ፈቃድ ስለሆነ በእሷም ሕይወት የሆነው የእግዚአብሔር ፈቃድ ስለሆነ በእግዚአብሔር ፈቃድ ሁሌም ደስ ይለናል እኛ እንግዲህ ሁላችንም እዚህ ያለን ወንድሞች የሚያወሩ ነበር። ከቅድም ጀምሮ በምድር ላይ ሕያው ሆኖ ለዘላለም ሚኖር አንድም ሰው የለም። የተወሰነ የተገደበ እድሜ ነው የተሰጠን በምድር ላይ። በዚህ እድሜ ግን ትክክለኛውን መንገድ አውቀን የዘላለምን ህይወት የምናገኝበትን እውነት ተረድተን ለዛ እውነት መኖር ብንችልና የዘላለምን ህይወት በክርስቶስ ኢየሱስ በማመን ብቻ በማግኘት ወደማያልፈው ቤት ወደ ዘላለም ቤት ወደ እግዚአብሔር ነገ በህይወት በስጋ ስናልፍ ወደ እግዚአብሔር የምንሄድበትን ያንን መንገድ እንድናውቅ እግዚአብሔር ደግሞ እድል ሰጥቶናል። በዛ እድል ተጠቅመን ወደዚህ መንገድ ያልመጡ ወንድሞች ብዙ ስላሉ መምጣት ቢችሉና በክርስቶስ ኢየሱስ በማመን የዘላለምን ህይወት ቢያገኙ ብዬ አወራለሁኝ። በተረፈው እግዚአብሔር ለቤተሰቦቿ፣ ለወዳጆቿ እንዲሁም ለቤተ ክርስቲያን አገልጋዮች በሙሉ መጽናናትን እንመኛለውኝ። አመሰግናለሁኝ። ሰላም ብያችኋ አለው? እንደምን ቆያችሁ ጌታ ስሙ የተባረከ ይሁን። በእህታችን ሞት ያው እንደ ስጋ ሁላችንም አዝነናል፣ እንደ እህት ማጣት ሁላችንም አዝነናል። ነገር ግን ጌታ በብዙ የሚያጽናና ነው እና እግዚአብሔር አምላክ ሁላችንም በመንፈሱ ያጽናናን። አንዳንድ ኮመንቶችን እያየሁ ነበር እና በጣም የሚያሳዝኑ ኮመንቶችን እያየው ነው። ጌታ ግን በብዙ ይረዳናል። እግዚአብሔር ቤተሰቦቿን እና የቅርብ ወዳጆቿን ቤተክርስቲያንንና በመዝሙሯ የተባረኩትን ሁሉ ጌታ ያጽናናቸው ማለት እወዳለሁ። ነገር ግን ይህን እያልኩ አንድ ነገር ትዝ አለኝ። ያም ትዝ ያለኝ እግዚአብሔር ለሁሉም ነገር ባለቤት ነው አይደል? ምክንያቱም ሸክላ ሰሪው ሸክላው በእጁ ነው ያለው። ጭቃው በእጁ እስካለ ድረስ ሸክላውን የወደደውን አድርጎ በወደደው መልክ መስራት የባለቤቱ ድርሻ ነውና እግዚአብሔር የወደደውን አድርጓል። ስለዚህ ብትኖር ለእኛ በረከት ናት። ነገር ግን እግዚአብሔር ፈልጓታልና ሊያሳርፋት በእቅፉ ሊያደርጋት ወዷል። ስለዚህ እግዚአብሔር የወደደውን ነገር አድርጓል። በእግዚአብሔር ፍቃድ ላይ የመናገሩ ድፍረት የለንም። ስለዚህ እግዚአብሔር የወደደውን አድርጓል። እሱ በወደደው ደግሞ እኛ ደስተኞች ነን። በምንም የምናዝንበት ነገር አይኖርም። በእግዚአብሔር ለሐሳብ መስጠት አንችልምና ስለዚህ መጽሐፍ ሲናገር ዮሐንስ 14 ላይ ከቁጥር አንድ ጀምሮ በእኔ የሚመኑ አለጌታ አለ። በአባት የሚመኑ እና ቤታችን በእርሱ አምናለች እያገለገለች ወደ ረፍቷ ሄዳለች። ስለዚህ እያንዳንዳችን ሁላችን ተራችንን እየጠበቅን ነው። በተራችን ነው ያለ ነው። በተራችን እኛም እንሄዳለን ወደ እሷ ወይም ወደ አባታችን። ስለዚህ ጳውሎስ ቢኖር ለእናንተ መልካም ነው፣ ምክንያቱም አገለግላችኋለሁ ብሄድ ግን እኔ ደስ ለኛ ምክንያቱም ለእኔ እረፍት ነው። አክሊል ያልኩትን አክሊል እቀበላለሁ። ስለዚህ ሁላችንም ወደ እሷ እንሄዳለን። ለሚወዷትና፣ ለቤተሰቦቿ፣ ለቤተክርስቲያን በመዝሙር በመዝሙራ ለተባረኩት ሁሉ መጽናናትን እየተመኘው ቀሪውን ጊዜ ሁሉ ሰላም እንዲያደርግልን እየተመኘው ሁላችንም ደስ ያለን ብንጸልይ ደስ ይለኛል። ምክንያቱም ምናልባት በዚህ መንገድ እንኳን ሰዎች ወንጌልን መስማት ቢችሉ ሰዎች ወደዚህ ጌታ መዳን ወደዚህ ጌታ መቅረብ ቢችሉ ደስ ይለኛል። አጋጣሚ የተለያዩ መልእክቶች ተላልፉ። በጣም ደስተኛ ነኝ፣ ምክንያቱም ማርያምና ማርታ ወንድማቸው አልዓዛር በሞተ ጊዜ አንድ ነገር ነው ያሉት አንተ በዚህ ብትሆን ወንድማችን በሕይወት በኖረ ነበር በቆየ ነበር አሉት። ነገር ግን የክርስቶስ መምጣት አለመምጣት አይደለም አልዓዛርን የገደለው፣ አልዓዛር የሞተበት የክርስቶስ የእግዚአብሔር ፍቃድ በዚያ ስፍራ እንዲገለጥ ነበር። ስለዚህ በኢየሱስ አልዓዛር ቢነሳም እንደገና ግን መሞቶ አልቀረም፣ እንደገና መሞቶ አልቀረም። ስለዚህ ማናችንም በስጋችን መሞታችን ስለማይቀር ነገር ግን በዚህ በምንሞትበት ህይወት እች ሴት ዘፋኝ ሆና ብትሞት በጣም ያሳዝነኝ ነበር። ወይም ከጌታ ቤት ባካር ጋር ብትሞት በጣም ያሳዝነኝ ነበር። ወይም እየሞተች ብታዝን ይህን ጌታ ባላገለገለው የሚል የስንፍና ቃል ካንድ ቦታ ወጥቶ ብትሞት በጣም ያሳዝነኝ ነበር። ነገር ግን እሷ በጌታ ጸንታ ነው የሞተችው። ታስታውሳላችሁ፣ ፓስተር ካሳውን የጠየቃት ጊዜ ምናልባት ዛሬ ብትሞቺ ወምትሞቺበት ቀን ደርሶ ለመጨረሻ ጊዜ መድረክ ብሰጥሽ የምትዘምሪው መዝሙር ምን ነበር ብሎ ሲጠይቃት፣ በጣም ደስ የሚለኝን ሀሳብ ነበር። ማለት ከሌላ ሰው ሊጠብቀው የማልችለውን ነገር ነው የተናገረችው እና ተስፋ አድርገዋለች። ወደየት እንደምትሄድ አውቃለች ማን ጋ እንደምትጠጋ አውቃለች። እና በጣም ደስ ይለኛል። እሷ አርፋለች። እኛ አሁን በዚህ ምድር ላይ በብዙ ሁኔታዎች ውስጥ እናልፋለን። ነገር ግን የእሷ ማለፍ ወደ ጌታ ነው። የእሷ መሄድ ወደ ጌታዋ ነው እና በዚህ ደስ እየተሰኘን፣ ነገር ግን ስጋ ከስጋ በሚለይበት ሰዓት ያሳዝናልና ስጋችን ያዝናልና ለቤተሰቦቿና ለቤተ ክርስቲያን በመዝሙሮቿ ለተባረኩ ለሁሉ መጽናናትን እየተመኘው ጌታ በብዙ ያጽናናን እላለሁ። ተባረኩ።